በጀት ቀጥቅጦ መዓት ህንፃዎችን መዓት ነገሮችን ያፈረሰው እጅግ በጣም የሚያሳዝንም ነው የሚያሳፈርም ነው። እንግዲህ አቅጣጫ እየቀያየረ መዋጋት ነው። ኔታንያሁ ህልሙም፣ ቅድም ሐሳቡ መኘቱም በጣም የሚጎርም ነው። በነገራችን ላይ ዛሬ ኢማኑኤል ማክሮን የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ኢራንን አስጠንቅቋል። ኢራን በአፋጣኝ ከወጣሽበት ኢራን ሰሞኑን ሶምታችል ከዓለም አቀፉ አቶሚክ ኢነርጂ ተቆጣጣሪ ኃይል ወጥታለች። ምክንያቱም እኔ ስቆጠቀጥ የኒኩለር ማብላያች ለሰላማዊ አገልግሎት የምጠቀማቸው ሲወድሙ ሲቃጠሉ ሲነደው የት ነበረ ይሄ ድርጅት? ከዚህ ድርጅት ጋር ከዚህ በኋላ አንድ ግንኙነት የለኝም። ከዚህ በኋላ ግንኙነት የሚኖረኝ ለወደመው ንብረቴ ለጠፋው ንብረቴ በሙሉ ካሳ ተከፍዬ ቁርታ ተጠይቄ ካልሆነ በፍጹም ከዚህ ጋር አልቆጠለም ብላለች። ኢማኑኤል ደሞ ማክሮን ደሞ ከፍተኛ ማስፈራሪያ ኢራን ላይ ዙታን አይቀጡ ቁጣት ወይም ደሞ ከፍተኛ ቅጣት ይመጣብሻል በአስቸኳይ ተሞለሽ ብላል። እንደመጣቁት ሰሞኑን በጦርነቱ መሀል ላይ ኢማኑኤል ማክሮን ሀሳብ ሰጥቶ ነበር። ጦርነቱ ላይ ኢራንን ለመንቀፍና ለመፎገር ሞክረው ነበር። የኢራን የመከላከያ ሚኒስትር ደሞ እንደመጣቁት ሉዚ ለትዊተር ገጽ አለው። ፌስቡክም ትዊተር ገጾች አለን። እዛ ላይ ምን ቤቱ ጥሩ ነው። እኛን ከማጥቃት በፊት ከሚስት ጥቃት ራስን ተከላከል አልፍጠ ፈረንሳይ ኢራንን ከማጥቃታ በፊት ኢማኑዌል ማክሮን ራስን ከሚስት ጥቃት ተከላከለ። እና ይገርማችኋል፣ ይሄ የዓለም ፖለቲካ የኢትዮጵያ ፖለቲካ በጣም የሚያስደንቃችሁ ነው። ውንብድና አሻጥር ውሸት ድሪቶ ይወዛበትም። እንግዲህ ተሞልከቱ። አንደኛው ድሪቶ ሰሞኑን ስነግራቸው ከነበረው አንደኛው ውሸት ግብዳ ውሸትስ ውስጥ ምንድን ነው ያለ? ዶናልድ ትራምፕ እኛ አያቶላህ አሊ ካሚኒ የት እንደሚገባ፣ የት እንዲወጣ፣ ምን እንደሚበላ፣ ምን እንደሚጠጣ እናውቃለን። በማንኛውም ደቂቃ ከፈለገን ግን መግደል እንችላለናል። ዛሬ የእስራኤል መከላከያ ሚኒስትር ወጥቶ ምንድን ነው ያለ? ጭራሽ አተነው ፈልገን ቧጥጠን ሰማይ ምድሮን ቧጥጠን አተነው እንጂ እንገለው ነበር ነው ያለ።

አተኖ ነው ነው የተባለ እና ትልቁ ምንድነው የዓለም ፖለቲካ ድሪቶ አለ ውሾት አለ። ሰላም ፈላጊ ለመምሰል እውነቱ ለመምሰል አሁን፣ ለምሳሌ ዛሬ ደቡብ ሊባኖስ ሲቆጠቀጥ እስራኤል የሰጣቸው ምክንያት ምንድን ነው? አይ ሂዝቦላ ሊያጠቃኝ አስበ እየተደራጀ እየተዘጋጀ ስለነበረ ነው እየደበደብኩት። ሊባኖስ ይቻላል ወይ ነው። ለምሳሌ አሁን የግብፅ ጦር ሁልጊዜ ዝግጁ ነው፣ መሳሪያ ያደራጃል፣ ወታደር ያስታጥቃል፣ ሁልጊዜ እንደተዘጋጀ ነው። ነገር ግን የኢትዮጵያ መንግስት አይ የግብፅ መንግስት እየተዘጋጀ ነው ሊያጠቃኝ ብለው ሂዶ መደብደብ ይችላል? እንዲካይሮን እስቲ ንገር ሚስጢ እንደ በእግዚአብሔር ይሆንባቸው። የሱዳን መንግስት የኬንያ መንግስት የናይጄሪያ የጋና የቡርኪና ፋሶ መንግስት የዓለም መንግስታቱ በሙሉ ሁልጊዜ እንደተደራጀው፣ እንደታጠቁ፣ እንደተዘጋጁ ነው። ነገር ግን የሆነ አገር ተነስ አይ ብትዘጋጀው ለኔ ነው ለኔ ስለኔ ተዘጋጀው ቆጠቁጠሃለሁ ብለው በጀት ከተሞችን ማፍረስ ህዝቦችን መግደል ይቻላል ወይ ነው? በጣም የሚገርም ነገር ነው። ለምሳሌ አንድ የኢትዮጵያ መከላከያ ሰራዊት በየጊዜው መሳሪያ ይገዛል፣ ሰራዊት ያስመርቃል፣ ራሱ ያደራጃል። ስለዚህ የግብፅ ጦር አይ የኢትዮጵያ መከላከያ ሰራዊትም የተዘጋጀው ለኔ ነው ወይ ደግሞ የኬንያ ጦር አይ የኢትዮጵያ የኬንያ ጦር መከላከያ ሰራዊት ደግሞ አይ የኢትዮጵያ ሰራዊት የሚደራጀ ለኔ ነው ብሎ መጥቶ መቀጠል ይችላል ወይ ነው። ጥያቄ አይችልም። አይችልም እና በጣም የሚገርም ነው። በጣም የሚያሳፈር ነው። ይሄ ጭር ሲል አልወድም የሚል መቼም ይሄ ነገር እኔ እንዳልኩት ጊዜ መግዣ ሊሆን ይችላል። ይሄ ቶክስ አቁምም ምናልባት ምናልባት ከ15 እና ከ20 ቀን በላይ ላይዘልቅ ይችላል። በዚህ ወር ውስጥ ይሄ ጦርነት ድጋሚ ሊነሳ ይችላል። ምናልባት እስራኤል ዙሪያ ያሉ ጠላቶችን የመቀነስ የማራገፍ ስራ እየሰራች ሊሆን ይችላል። ለምን ይሄ ጦርነት በጣም እየከፋ ሲመጣ በሊባኖስ በኩልም በየመን በኩልም ያሉ አማጽያን ጥቃት ሊያደርሱብኝ ይችላል። ስለዚህ ቅድሚያ ኢራንን ብቻዋን ላስቆራትና እንደገና ደግሞ የመከላከያ ስርዓቱን የበለጠ ላዞምነውና እገባበታለሁ እዚህ ጦርነት ላይ ተብሎ ሊሆን ይችላል የሚል ግምታለኝ የሆነ እኔ ከአሜሪካ ሆነ ከምዕራባውያኖቹ የሚመጣ ፕሮፓጋንዳ ለዓለም ሰላም የሚሰጥ አይመስለኝም። ዓለም ሰላም የምታገኘው በዚህ መልኩ አይደሉም። ምናልባት ዓለም በሙሉ ወይ እንደ ራሽያ ወይ እንደ ሰሜን ኮሪያ ሙሉ በሙሉ ሁላችን ኒኩለር ካልታጠቀን በስተቀር አንዱ አንዱን ማጥቃቱን የሚያቆም አይመስለኝም። ወይ ሁላችንም ይሄን ኒኩለር ቀብረን መገላገል መቻል አለብን፣ ወይ ሁላችንም ኒኩለር መያዝ መቻል አለብን እንጂ እነዚህ ሰዎች ወደኋላ የሚለው አይደሉም። አሁን የኢማኑኤል ማክሮን ማስፈራሪያ ምን ቤት እንደሆነ በጣም የሚያስቅ ነው። እሱ የራስን ኒኩለር ታጥቃል። አንቺ ግን ኒኩለር የምትይ ከሆነ አይቀጡ ቁጣት እንቆጣለን። አይቀጡ ቁጣት እንቆጣለን። እስከ መቼን ይሄ የሚቆጠረው? የሆነ ሚጥጥዬ ምክንያት ትፈልጋለ። ፍልስጤምን ለመቆጥቀጥ ሚጥጥዬ ምክንያት ነው። ሚጥጥዬ ምክንያት ነው ሀማስ ሎምን ህፃናት ይሞታሉ። ሎምን እኔ አይደለም ያልኩት በነገረች የተባበሩት መንግስታት ድርጅት ነው። ይህን መረጃ ያወጣ የዓለም ፍርድ ቤት ኔታ ነው እፈልገዋለው። በሺዎች የሚቆጠሩ ህፃናት ንጹሐን ህፃናት ዶማቸው ፈሷል ተብለው የጠየቀው ኔታናን የጠየቀው የተባበሩት መንግስታት ድርጅት እንደገና የዓለም አቀፍ ፍርድ ቤት ነው። ስለዚህ ሂዝቦላ ሊባኖስን ለመቀጥቀጥ ምክንያት ሊሆን አይገባም። ሂዝቦላ በእርግጥ እስራኤልን ሊጎዳ ይፈልጋል፣ ሐማስም እስራኤልን ሊጎዳ ይፈልጋል፣ ሁቲም እስራኤልን ሊጎዳ ይፈልጋል። ነገር ግን በማንኛውም ግጭቶች ሊኖር ይችላል። እናቶች መጎዳት የለባቸው። ከተማ መውደም የለበትም፣ መፍረስ የለበትም። አይ ህዝብ ውስጥ ነው የተደበቀ። ህዝብ ውስጥማ ሁሉም ህዝብ ውስጥ ነው የተደበቀ። ለምሳሌ የአሜሪካ መከላከያ ሚኒስተር የት ነው ያለ መሀል ከተማ አይደለም እንዴ ያለ ያ ሁሉም የሚደለተው እንደዛ አይደለም እንዴ የኢትዮጵያ መከላከያ ሚኒስተር መሀል ከተማ አይደለም ያለ የካይሮ ካይሮ ውስጥ አይደለም እንዴ የግብጽ መከላከያ ሚኒስተር ያለ ሁሉም እኮ ከተማ ውስጥ ነው ያለ ወታደሮችም ከተማ ውስጥ አሉ ጀነራሎችም ከተማ ውስጥ አሉ ያ ማለት ከተማን ትደብደባለ ማለት አይደለም ጥቃት አለመግባባት ችግር ባለው ጊዜ ከተማን ትደብደባለ ማለት አይደለም የመለየት ግዴታ አለብህ ነው የአሜሪካ መከላከያ ሚኒስተር ኒውዮርክ ቁጭ ስላለ ከራሽያ ጋር ባልተግባቡ ጊዜ ኒውዮርክ መደብደብ አለበት ማለት ነው እስኪ ንገረኝ ጆቶች ይኖራል ዘመናዊ መሳሪያችን ሊኖራ ይችላል ትልልቅ ከተሞች ላይ ሊቀመጡ ይችላል ስለዚህ ያ በሆነ ቁጥር ኮሽ ባለ ቁጥር የሌላውን ከተማ እያወደሙ የሌላውን እናቶች አባቶች ህፃናት አዛውንት ትልቁን ትንሹን ሳይለዩ መጨፍጨፍ ይቻላል ወይ ነው ጥያቄው እና እኔ እንዲሁም ሊባናንስት ጎባ እኔ የጎረመኝ ምናልባት ሰሞኑ ያ ሳክስፎን የሚነፋ ልጅ ነበረ በጦርነቱ ጊዜ እሱን ለመበቀል ሊሆን ይችላል ወይ ነው ያልኳት አንዳንድ በጣም የሚገራርም ቪዲዮዎች ከሊባኖን የሚታዩ ነበረ እና ያንን ያደረጉትን አይቀጡ ቅጣት የበቀል እርምጃ ነው ወይ ይሄ? ምንም አይጠቅሙም። በነገራችን ላይ በእውር በድንብሩ የሚደረግ ጦርነት ጠላት ከማብዛት ቀጠናውን በሙሉ የትርምስ ማዕከል ከማድረጉ በስተቀረ አንድም የሚጠቅመው ነገር የለም፣ አንድም የሚጠቅመው ነገር የለም። ጦርነቱን በዚህ መልኩ አይደለም፣ ሰላሙን በዚህ መልኩ አይደለም። ምክንያቱም አገር እየወደመ እየፈረሰ እየፈረሰ እየፈረሰ በመጣ ቁጥር አሁን ለምሳሌ የመን እየፈረሰች በመጣች ቁጥር ጦርነት የማይፈሩ ለጦርነት ከሞት አይቀር ብለው አጉል የማይገባ ነገሮች ውስጥ የሚገቡ ወጣት በነፃ ነው የምታገኘው። በነፃ አጥፍቼ ልጥፋ ልሙት ልዋጋ ልቱረማበስ የሚል ትውልድ ህዝብ እየበዛ ነው የሚመጣው። ዓለም በቀላሉ ዓለምን መግዛት የሚፈልጉ ሰዎች እንኳን ቢኖሩ ዓለም ከሞላ ጎደል ሰላም እንድትሆን ማድረግ ይገባል። ይሄ የእውር ድንብር ውጊያ በጣም አስቸጋሪ ነው። ኢራን ጡንቻ ስላላት ነው ያም ያም ተረባርቦ አለም ው- ብሎ ለሊትና ቀን አልቅሰው ጦርነቱን ያስቀመ። ለምን ጡንቻ ስላላት፣ እውነት እውነት፣ ውሸት ውሸት። ኢራን አሁንም ብትሆን ጦርነቱ መቀስቀስም አይቀርም እነሱም ትርምሳቸው ውስጥ ለመግባት ወደኋላ አይሉም በፍጹም። እጡፍ እጡፍ ነው እየተዘጋጁ ያሉት፣ እስራኤሎችም እጡፍ እጡፍ፣ ኢራኖችም እጡፍ እጡፍ ነው እየተዘጋጁ ያሉት። ምናልባት ቀጥሎ የሚመጣ ጦርነት በጣም በጣም ደማፋሳሽ ሊሆን ይችላል። ምናልባት በዚህ ክፍተት እነማን ከማን ጋር ተደራጅተው ምን አይነት መሳሪያ እየተቀባበሉ እንደሆነ እንኳን ለመረዳት አይቻልም። በእስራኤልም በኢራንም በኩል እጅግ በጣም የተጧጣፈ ዝግጅት ይኖራል። እጅግ በጣም ማለት ምክንያት ይህ ጦርነት የሚቆም አይደለም። አሻጥር አለ፣ ተንኮል አለ፣ ጥላቻ አለ፣ መፈራረጃ አለ፣ በጣም ብዙ አስቆያሚ መልክ አለ ይሄ ጦርነት። ስለዚህ ይሄ መልኩ ጨርሶ በእውነትና በመነጋገር እስካልተፋቀው ድረስ ዋጋ ያስከፍላል የሚል ነው እና ምዕራባውያን በዚህ ጉዳይ ላይ በጣም ተደናግጠዋል። በጣም አልጠበቁትም፤ ነገሮች በዚህ ደረጃ ሌላውም ዓለም ይህን ጉዳይ በሀሳብ በመረው ደረጃ ሌላውም ዓለም ያግዛል ይደግፋል የሚለው ነገር ፍጹም አልጠበቁትም እና ራሱ ምዕራባውያን ህዝቦቹ ጭምር ይህን ሀሳብ በኢራን በኩል ሆነ ሲደግፉ ነበረ። በራሳቸው በምዕራባውያን መሪዎቻቸውን ጭምር ሲነቅፉና ሲቃወሙ ነበረ፣ ሰላማዊ ሰልፍ እስከመውጣት ድረስ ለኢራን አግዛው፣ ራሳቸው አውሮፓውያኖቹ፣ ራሳቸው አሜሪካኖቹ ሰላማዊ ሰልፍ እስከመውጣት ተደርሰው ነበረ። ነገሮች ከጠበቁት ውጭ ስለሆነ ያንን ለማረጋጋት ያደረጉት ስራ ይመስለኛል። ኤኒዌይስ ይህን አሰውን አሰቡ። ሲሞቻችን ላይ ቀርግ ሼር አድርገው እወዳችኋለሁ። ፒስ